የቤተ ክርስቲያን ጌጦች ምዕመናን፣ አባቶች፣ እናቶች፣ ወንድሞችና እህቶች እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ሰላም፣ እግዚአብሔር ከሁላችን ጋር ይሁን። የአብ ጸጋ፣ የወልድ ቸርነት፣ የመንፈስ ቅዱስ ኅብረት አንድነት በሁላችን አድሮ ይኑር። የቅድስተ ቅዱሳን ድንግል ማርያም ምሊተ ክብር ምሊተ ውዳሴ መዝገበ ጸሎት አቁራሪተ መዓት ሰዓሊተ ምረት እማምላክ ወላዲተ አምላክ አማላጅነቷ በሁላችን አድሮ ይኖር። ረድኤተ እግዚአብሔርን አጋዥ በማድረግ ዛሬ የምንማርበት የትምህርታችን ርእስ ሕያውን ከሙታን መካከል ለምን ትፈልጋላችሁ? በሚለው የኢየሱስ ክርስቶስ ትንሣኤ ላይ መልአኩ የተናገረውን ንግግር ቅዱስ ሉቃስ የጻፈውን አብይ ቃል እንመለከትና ዋናው ግን ዛሬ የምናየው ሕያው የሚለውን ሕይወት በሦስት እንዴት እንደሚከፈል ሁላችንም እንማርበታለን። ሰው ለሰው አስታዋሽ፣ ሰው ለሰው አሳሳቢ ስለሆነ በልቡና የሚያሳድር በአይምሮ የሚቀርጽ የቃሉ ባለቤት ሕያው እግዚአብሔር የምትሰሙትን ቃል ሁሉ በልባችሁ ጽላት ይጻፍላችሁ፣ በአይምሯችሁ ይቅረጽላችሁ። ስለ አንዱን ፈንታ ሰላሳ ስድሳና መቶ የአማረ ፍሬ እንድናፈራ የአምላካችን የእግዚአብሔር ቅዱስ ፈቃድ ይደረግልን። ከእኔ ጋራ ይህን ትምህርት ከሰማችሁ በኋላ ሌሎች ሰዎች እንዲማሩ ሁል ጊዜ ለሌሎች የምታዳርሱ ሼር ላይክ በማድረግ የእግዚአብሔር ቃል እንዲደርስ የምታደረጉ ሁሉ እግዚአብሔር የልቦናችሁን ሐሳብ ይፈጽም። ሁልጊዜ ደግሞ አዲስ ሆናችሁ ድንገት ዛሬ የመጣችሁ ሰዎች በየቀኑ የእግዚአብሔርን ቃል አብረን እንድንማማር ሰብስክራይብ ማድረግ የደወሉን ምልክት ተጭኖም ሁልጊዜ መከታተል ከእናንተ የሚገባ ይሆናል። የሉቃስ ወንጌል ምዕራፍ 24 ቁጥር 5 ሕያውን ከሙታን መካከል ለምን ትፈልጉታላችሁ? ለምን ትፈልጋላችሁ? እንሆ ተነስቷል ከሚለው ቃል በእሱ ከሉቃስ ወንጌል ምዕራፍ 24 ከቁጥር አንድ ጀምሮ ያለውን ቃል እስከ አምስት አነብና እንደገለጽኩት በሕይወት ላይ አጭር ትምህርት አስተምራለሁ። ለእኔም ለእናንተም መንፈስ ቅዱስ ሚስጥሩን ይግለጽልን። የሉቃስ ወንጌል ምዕራፍ 24 ከቁጥር አንድ ጀምሮ እስከ ስድስት ያለው ቃል እንዲህ ይላል። ነገር ግን ከሳምንቱ በመጀመሪያው ቀን ያዘጋጁትን ሽቶ ይዘው ከእነርሱም ጋር አንዳንዶቹ ወደ መቃብሩ እጅግ ማልደው መጡ። ድንጋዩንም ከመቃብሩ ተንከባሎ አገኙት። ገብተውም የጌታን የኢየሱስን ሥጋ አላገኙም። እነርሱም በዚህ ሲያመነቱ እነሆ ሁለት ሰዎች የሚያንጸበርቅ ልብስ ለብሰው ወደ እነርሱ ቀረቡ። ፈርተውም ፊታቸውን ወደ ምድር አቀርቅረው ሳሉ እንዲህ አሏቸው፣ ሕያውን ከሙታን መካከል ስለ ምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም ሕያውን ከሙታን መካከል ለምን ትፈልጋላችሁ ተነስቷል እንጂ በዚህ የለም ሞትን ድል አድርጎ የተነሣ ሙስና መቃብርን ያጠፋ የኔና የእናንተ አምላክ ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባው ይሄ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ በሞት እነሆ ሞትን ድል አድርጎ በተነሳባት በዕለተ ሰንበት እሁድ ነው። ጠዋት ወደ መቃብሩ ስፍራ በሄዱ ጊዜ መቃብሩ ባዶ ነው። ቅዱስ ሉቃስ ከአራቱ ወንጌላውያን አንዱ፣ ከሰባ ሁለቱ አርድእት አንዱ የሆነው በጻፈው በዚህ ምዕራፍ 24 ላይ እንደሚነግረን እነዚህ ሰዎች ወደ መቃብሩ ስፍራ በሄዱ ጊዜ እነሆ መላእክት እንዳገኟቸው ቅዱስ ሉቃስ ይነግረናል። መላእክቱም ያሏቸው ምንድን ነው? ሕያውን ከሙታን መካከል ለምን ትፈልጋላችሁ? የሚል ነበር። ይሄ ማለት ሕያው ኢየሱስን ክርስቶስን ለምን ትፈልጋላችሁ? እንሆ ተነስቷል። ክርስቶስ ከሞት እንደሚነሳ ቀድሞ ተናግሯል። ክርስቶስ ሞትን ድል እንደሚያድርግ ቀድሞ ተናግሯል። ደቀ መዛሙርቱ ግን ከደረሰበት መከራ የተነሳ ግርፋት የተነሳ ስቃይ የተነሳ ከተቸነከረበት ችንካር የተነሳ ከደፋው የሸዋ ክሊል የተነሳ ከ666 ጅራፍ የተነሳ ያሁሉ መከራ ደርሶበት ክርስቶስ ይነሳል ብለው ተጠራጥረዋል እንጂ አላመኑም። ስለዚህም መልአኩ የተገለጹትን መላእክት እየደጋገሙ የሚናገሩት ኢየሱስ ክርስቶስ ሞት እንድል አድርጎ ተነስቷል የሚለው ነው። ሕያውን ከሙታን መካከል ለምን ትፈልጋላችሁ? ይህ አሁን ከሙታን መካከል ለምን ትፈልጋላችሁ ማለት ሙታን የሆኑ አሉ። ዓለማችን ላይ ብዙ የእምነት መስራቾች አሉ። ሞተዋል። አልተነሱም። ተቀብረዋል። አልተነሱም። አፈር ሆነዋል። አልተነሱም። በስብሰዋል። አልተነሱም። በመቃብራቸው አጥንታቸው አለ። የእኔና የእናንተ አምላክ ኃያሉ አምላክ የጌቶች ጌታ የነገስታት ንጉስ የአማልክት አምላክ የክቡራን ክቡር የቅዱሳን ቅዱስ የልዑላን ልዑል ስሙ እግዚአብሔር የተባለ እሱ፣ የነገስታት ንጉስ ለስም አጠራሩ ክብር ምስጋና ይግባውና ሙስና መቃብርን አጥፍቶ እንደተናገረ ቀድሞ በነቢያት እንደተናገረ ኋላም ራሱ መጥቶ እንደተናገረ በሦስተኛው ቀድሞ ትንድል አድርጎ ተነስቷል። ክብርም ምስጋናም ለሰራዊት ጌታ ለእግዚአብሔር ይሁን። በቤት ውስጥ ያላችሁ እልል በሉ አጨብጭቡ። በውጭ ያላችሁ እግዚአብሔር የተመሰገነ ይሁን በሉ። ስሙ የተመሰገነ ይሁን እንዳልኳችሁ ዛሬ የምነግራችሁ ስለ ህይወት ነው፣ ህያውን ከሙታል መካከል ለምን ትፈልጋላችሁ? የሚል ከዛ፣ ደግሞ አንድ ጥያቄ ጠይቃችኋለሁ መልሱን ትነግሩኛላችሁ። ህይወት በአብዛኛው የሚንቀሳቀስ ህይወት ተብሎ የሚታወቀው በቤተ ክርስቲያናችን ትምህርት በዋናነት ሶስት ነው። አንድ ህይወት እንስሳዊ፣ ሁለት ሕይወት ሰብአዊ፣ ሶስት ህይወት መላእካዊ። እጽዋት ሕይወት አላቸው፣ እናውቃለን። ቅጠሎች አሉ የሚተነፍሱበት ቶማታ የተባለ ጥቃቅን መተንፈሻ አካል አላቸው። ግን አጠቃላይ ህይወት በአብዛኛው እንዳልኳችሁ ወዲያ ወዲህ ከሚንቀሳቀሱት ከአእዋፍ ከአሳት ወይም ከአሳዎች በምድር ላይ ከሚሽከረከሩ በአየር ላይ ከሚበሩ እንስሳት አራዊት፣ የቤት እንስሳት፣ የውጭ እንስሳት የምንላቸው በጠቅላላ ህይወት እንስሳዊ ይባላል። ሁለተኛው ደግሞ እኛ፣ እኔ፣ እናንተ የሰው ልጅ ህይወት ሰብአዊ ይባላል። የሰው ህይወት ሶስት ህይወት መላእካዊ ህይወት መላእካዊ ደግሞ የእነ ቅዱስ ሚካኤል የእነ ቅዱስ ገብርኤል እልፍ አላፋት የሆኑ መላእክት ህይወት ነው። ለሶስቱም ህይወት የሚሰጠው እሱ እግዚአብሔር ኢየሱስ ክርስቶስ ነው። ስሙ ለዘላለም የተመሰገነ ይሁን። ሕያውን ከሙታን መካከል ለምን ትፈልጋላችሁ? ብለው ሲናገሩ መላእክት ለእኛ ህይወት የሰጠን እኮ እሱ ነው። የፈጠረንን አምላክ ለምን ትፈልጉታላችሁ? ነው እንደተናገረ እኮ ተነስቷል። ነው እሱ ለዘላለም አምላክ ነው። ነው እሱ ሰማይና ምድርን የፈጠረው ነው እሱ ከሰማይ የሰማያት ወርዶ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ እኮ የስጋ ገንዘብ ለቃል የቃል ገንዘብ ለስጋ ሆኖ አንድ አምላክ ተብሎ ከሁለት ባሕርያት አንድ ባህሪ ከሁለት አካላት አንድ አካል ሆኖ ተዋህዶ ብለን የምናምነው እምነታችን እኮ ይሄ ነው። ያለመከፋፈል፣ ያለመለያየት፣ ያለመገነጣጠል ተዋህዶ ብለን እናምናለን። ስለዚህ ይሄንን ኃያል አምላክ ሰማይንን የዘረጋ ምድርን የመሰረተ የሚታየውን የማይታየውን የፈጠረ ለእኛ ህይወት የሆነ ለእናንተ ህይወት የሆነ ሁሉን ህይወት የሰጠ ኃያሉ አምላክ እግዚአብሔርን እርሱን ኢየሱስ ክርስቶስ እንዴት ከሙታን መካከል ትፈልጉታላችሁ? የሙታንን እነሆ ህይወት የሚሰጥ ኃያል አምላኩን የሚል ነበር የመላእክቱ ንግግር ለሴቶቹና ኋላም ለሄዱት ለወንዶቹ። ሕያውን ከሙታን መካከል ለምን ትፈልጋላችሁ? ስለ ህይወት ስለ ሶስቱ፣ ለዛሬ ጥብቅ የሆነ ሚስጥር ልንገራችሁ። ኦርቶዶክሳውያን፣ በተለይ ኦርቶዶክስ የእውቀት ቤት ናት። ይሄ ዝም ብሎ የጋጋታ ቤት አለችም። ብዙ ሰዎች አንዳንዴ ከኦርቶዶክስ ቤተክርስቲያን ወጥተው የሚሄዱበት ምክንያት ራሱ እውቀቱ አይገባቸውም፣ ረቂቅ ነው። ያን ረቂቅ ሚስጥር ደግሞ አሁን ባለችዋ በሶስት አይነቱ ህይወት ብቻ አሳያችኋለሁ። የሚገባችሁ ከሆነ መንፈስ ቅዱስ ሲግለጥላችሁ በቤቱም አጽንቶ የጠበቃችሁ ያልገባቸው ሰዎች፣ የኦርቶዶክስ ሚስጥር ያልገባቸው ሰዎች ዝም ብለው ሲያሾፉ እንደኖሩ አይገባቸውም፣ ሊገባቸውም አይችልም። ቅዱስ ጳውሎስም እንዳለ ወንጌላችን የተከደነ እንኳን ቢመስላቸው የተከደነባቸው ለነሱ ነው ይላል እንጂ ወንጌላችን ግልጥ ነው። ኢየሱስ ክርስቶስ ግልጥ ነው። ከሙታን መካከል እንሆ የተነሳው ኃያሉ አምላክ እኛን ሙታኖችን ህይወት የሚሰጥ የታመነ ነው። ዮሐንስ ወንጌል ምራፍ አንድ ቁጥር አንድ ላይ እኮ ቃል በመጀመሪያ ነበረ ቃል በእግዚአብሔር ዘንድ ነበረ ቃልም እግዚአብሔር ነው። እሱ እግዚአብሔር ሥጋ ሆነ እኮ ነው የሚለው ቃል ሥጋ ሆነ ነው የሚለው ህይወት ነው ነው እኮ ያለው። እሱ ህይወት ነው። ዮሐንስ ወንጌል ምራፍ አንድ ከቁጥር አንድ ጀምሮ እስከ አራት ተመልከቱ። በእሱ ዘንድ ህይወት ነበረች። ለሰው ልጆች ሁሉ ህይወት በእጁ ነው የተያዘው ሁሉን የፈጠረ ዘቦቱ ኩሉ ኮነ ሁሉ ደግሞ የሆነው በእሱ ነው ይላል። ህይወት ነው ኢየሱስ ክርስቶስ ሀያል አምላክ ነው ኢየሱስ ክርስቶስ። ስለዚህ ለሰውም ለእንስሳትም ለመላእክትም ሕይወትን የሚሰጥ ፍጥረትን ሁሉ የፈጠረ የሚታየውን የማይታየውን ሁሉ የፈጠረ እሱ የታመነ አምላክ ነው። እንግዲህ ቀጥዬ የምነግራችሁን ለመያዝ ሞክሩ። መንፈስ ቅዱስ በእናንተ ላይ ይደር። ሦስቱን ሕይወቶች ልንገራችሁ። አንደኛ ሕይወት እንስሳዊ በተፈጥሮ ይሰጣል በሞት ይወሰዳል፣ እንደተወሰደ ይቀራል። ይህ ሕይወት እንስሳዊ ነው። ሁለተኛ ሕይወት ሰብአዊ፣ የሰው ሕይወት በተፈጥሮ ይሰጣል፣ በሞት ይወሰዳል፣ በትንሣኤ ዘጉባኤ ይመለሳል። ይህ ሕይወት ሰብአዊ ነው። ሕይወት መላእካዊ ሕይወት መላእካዊ በተፈጥሮ ይሰጣል በሞት አይወሰድም እንደተሰጠ ይቀራል። ይሄ ነው ሶስቱ ሕይወት ገብቷችኋል? አሁን ይሄ አሁን የተናገርኩት አንድ፣ ሁለት፣ ሶስት ብዬ የተናገርኩት ከገባችሁ ገብቶኛል በሉ፣ ጻፉልኝ። ገባኝ፣ ገብቶኛል፣ አልገባኝም። አሁን የተናገርኩት ልድገመው፣ እስከዛ እናንተ ጻፉ። አንደኛ ህይወት እንስሳዊ፣ በተፈጥሮ ይሰጣል፣ በሞት ይወሰዳል፣ እንደተወሰደ ይቀራል። ሁለተኛ ህይወት ሰብአዊ፣ በተፈጥሮ ይሰጣል፣ በሞት ይወሰዳል፣ በትንሣኤ ዘጉባኤ ይመለሳል። ሦስተኛ ሕይወት መልአካዊ፣ በተፈጥሮ ይሰጣል በሞት አይወሰድም፣ እንደተሰጠ ይቀራል። ስንቶች ገባችሁ ምንድን አሁን ያስተማርኩት ትምህርት አሁን የተናገርኩት የገባችሁ ሰዎች ስንቶች ናችሁ? በኋላ አየዋለሁ ጽሑፋችሁን። ምን ማለት እንደሆነ ግን ልዘርዝርላችሁ፣ በዛ የዕለቱ ትምህርት ያበቃል። እግዚአብሔር መንፈስ ቅዱስ በእናንተ ላይ አድሮ ለዘላለም ይኖር። መልካም እንግዲህ ሕይወት እንስሳዊ ያልኳችሁ በተፈጥሮ ይሰጣል ማለት እግዚአብሔር ፈጠራቸው። ምሳሌ ለምሳሌ አንበሳ ልንውሰድ፣ ሕይወት እንስሳዊ የአራዊት ሕይወት አንበሳ ለምሳሌ ተፈጠረ። ሕይወት እንስሳዊ በሞት ይወሰዳል። አንበሳው ሞተ፣ ሕይወት እንደተወሰደ ይቀራል። ማለት ሕይወቱ አንበሳው ትንሣኤ ሙታን የለውም። ማለት እንስሳት በእግዚአብሔር ተፈጠሩ፣ አራዊት፣ አእዋፍ፣ አሳት በእግዚአብሔር ተፈጠሩ። በሞት ይወሰዳል፣ ያ ህይወታቸው ከዛ በኋላ እንደተወሰደ ይቀራል። ከዛ በኋላ ህይወት የላቸውም፣ ትንሣኤ የላቸውም። እንዲህ ማለት ነው። ወደ ሰው ስንመጣ፣ ወደ እኛ ስንመጣ ደግሞ ህይወት ሰብአዊ የምንለው ህይወት ሰብአዊ በተፈጥሮ ይሰጣል ማለት አዳምና ሔዋንን ፈጠረ እግዚአብሔር ህያው አድርጎ ሁላችንን ፈጠረን። በሞት ይወሰዳል ማለት ሞት መጣ በሞት ጊዜ ነፍስና ስጋ ትለያያለች። በሞት ይወሰዳል። በሶስተኛ በትንሣኤ ዘጉባኤ ይመለሳል። በትንሣኤ ዘጉባኤ ይመለሳል ማለት ሰው እንደገና ከመቃብር ይወጣል። ኃያሉ አምላክ ኢየሱስ ክርስቶስ ይላል ጳውሎስ ሐዋርያ በአንደኛ ቆሮንጦስ ምዕራፍ 15 ቁጥር 20 ላይ የትንሣኤያችን በኩር ነው ይላል። ስለዚህ በኩር እሱ ነው፣ እሱ ተነስቷል፣ እኛንም ያስነሳናል። ስለዚህ በተፈጥሮ ይሰጣል፣ ፈጠረን። በሞት ይወሰዳል፣ እንሞታለን። በትንሳኤ ዘጉባኤ እንደገና ይመለሳል ነፍስና ስጋ ተዋህደው ለዘላለም ክብር እንነሳለን ይሄ ነው ሶስተኛው ህይወት መላአካዊ ነው ህይወት መላአካዊ በተፈጥሮ ይሰጣል ማን የፈጠራቸው መላእክትን እግዚአብሔር እግዚአብሔር ፈጠራቸው መላእክትን በሞት አይወሰድም አይሞቱም መላእክት ሶስተኛ እንደተሰጠ ይቀራል እነሱ እንደገና ትንሣኤ የላቸውም እንደኛ ክርስቶስ በቀራኒው አደባባይ ሞትን ድል አድርጎ የተነሳው ለእናንተ ነው የሰው ልጆች ወይ እንዴት እንደሚወደን ተመልከቱ። ፍቅር እስከ ሞት ድረስ አበቃው እኮ ነው ያለው። ተመልከቱ ከእመቤታችን ከቅድስተ ቅዱሳን ከድንግል ማርያም ሰው መሆን የሚያስፈልገው ለዚህ ነው። በዕብራውያን ምዕራፍ ሁለት ላይም የሚናገረው ሐዋርያው የመላእክትን ሳይሆን የአብርሃምን ዘር ይዟል ያለው የሰው ልጆችን ሊያድን ነው። ስለዚህ ክርስቶስ አምላካችን ከሙታን መካከል ተነስቷል። ሕያውን ለምን ትፈልጉታላችሁ? ሕይወት የሚሰጥ ነው ማለት ነው። ሕያውን ከሙታን መካከል ለምን ትፈልጉታላችሁ እነሆ ተነስቷል የተነጋገርንበት ሉቃስ ወንጌል ምዕራፍ 24 ከቁጥር አንድ ጀምሮ እስከ ስድስት ነው ቁጥር አምስት ላይ ያለውን ቃል ነው ሕያውን ከሙታን መካከል ለምን ትፈልጋላችሁ ስለዚህ ሞትን ድል አድርጎ ተነስቷል ጥያቄ መላእክት ማህያዊ ይባላሉ ሰው ማህያዊ ይባላል እንስሳት በተፈጥሮ ተሰጣቸው። ሞቱ፣ በቃ አፈር ሆነው ይቀራሉ፣ አይነሱም። አጎንብሰው የሚሄዱበት ምስጢር ለዛ ነው፣ አንነሳም ነው አንድም የተገዥነት ምልክት ነው። ሌላው ግን አጎንብሰው የሚሄዱት እንስሳት ታውቃላችሁ፣ ትንሣኤ ሙታን የላቸውም። ያ ነው ምስጢሩ። ሌላው ለሰው ተገዥ ስላደረጋቸው ማጎንበሳቸው፣ መስገዳቸው ነው። የሰው ልጅ ግን ክብር አለው፣ ለዘላለም ሕያው ይሆናል። መላእክትም ለዘላለም ይሆናሉ። የአሁኑ ጥያቄ ግን ልብ በሉ፣ መላእክት የሰው ልጆች ማሕየዊ ተብለው ይጠራሉ ወይ የሚል ነው። መልሱን ነገ መልስላችኋለሁ። የተማርነውን ትምህርት በልቡናችን ያሳድር። አምላካችን ክርስቶስ ሞት እንድል አድርጎ ተነስቷል። ሶስት አይነት ህይወት አለ ህይወት እንስሳዊ ህይወት፣ ሰብአዊ ህይወት፣ መልአካዊ ሶስቱንም ሁሉንም የሚታየውን የማይታየውን ሁሉ የፈጠረ ኢየሱስ ክርስቶስ ሞት እንድል አድርጎ ተነስቷል። ለዚህ ነው ክርስቶስን ሁልጊዜ አምላክ የምንለው ፈጣሪ ምንለው። ሞትን ድል አድርጎ የተነሳ የምንለው አማላጅ ነቢይ የሚሉ ሰዎች ሁሉ ከዚህ ቃል ጋር አይሄዱም። ሞትን ድል አድርጎ የተነሳው ዓለምን ሁሉ የፈጠረው ሀያሉ አምላክ ኢየሱስ ክርስቶስ ነው። አሜን። የሰማነውን ሁሉ በልቡናችን ያሳድር። ቅድስተ ቅዱሳን ድንግል ማርያም በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ፣ በልቡናችን ከልጇ ጋር ነግሳ ለዘላለም ትኖር። ክብርም ምስጋናም ለስላሴ ይሁን። ይህን ትምህርት ሰዎች ሁሉ እንዲሰሙ ሁልጊዜ አዳርሶ ላይክ አድርጎ ሼር አድርጎ፣ አዲስ የመጣችሁ በየቀኑ የእግዚአብሔር ቤተሰብ ሁኑ፣ ሰብስክራይብ አድርጋችሁ ሁልጊዜ ፎሎ አድርጎ ሌሎችም ሰዎች እንዲተባበሩ አድርጉ። ልኡል እግዚአብሔር ይባርካችሁ ይቀድሳችሁ፣ በመንፈሳዊ በረከትም ያክብራችሁ፣ አሜን።